የጥጥ አምራች ከሆኑ አካባቢዎች ውስጥ የአፋር ክልል አንዱ ሲሆን በክልሉ በያዝነው የምርት ዘመን ከ17 ሺህ ሄክታር መሬት በላይ በጥጥ ተሸፍኗል። ወቅቱ የጥጥ ሰብል የሚሰበሰብበት በመሆኑም በአሚባራና ወረር ወረዳዎች በግብርና ኢንቨስትመንት ላይ የተሰማሩ ባለሀብቶችና ና አርሶ አደሮች ያመረቱትን ምርት እየሰበሰቡ ይገኛሉ። 1200 ሄክታር በእቅድ ደረጃ የያዝን ቢሆንም 950 ሄክታር አልምተናል። ኦረዲ ከዛ ውስጥ አሁን ደግሞ ወደ 100 ሄክታር ገደማ ሀርቨስት አድርገናል። ኮንቬንሽናልና ቢቲ ከተን ነው የተጠቀም ነው። አሁን የዘራ ነው ወይም ያዘጋጀ ነው ሄክታር ወደ 360 ሄክታር ነው ከሞላ ጎደል በእኛ ተሳክቶልናል። መሬት ላይ ያለው እንግዲህ አይታወቅም፣ ግምታዊ አሁን የሰበሰብ ነው ወደ 1400 ኩንታል አካባቢ ሰብስበናል። ቢያንስኛ ወደ 10 እስከ 12 ሺ ኩንታል እናገኛለን ብለን ነው ምንገምተው እዚህ አሁን ባለው ደረጃ በዘንድሮ 2017-18 ምርት ዘመን ከዘራ ነው በጠቅላላ ከዘራ የዘራ ነው ሄክታር መጠን 1500 ሄክታር ነው። ኤክስፔክት የምናደርገው የምርት መጠን ከ30ሺ እስከ 50ሺ ምርት እናነሳለን ብለን እናስባለን። አምራቾቹ ካለፈው የምርት ዘመን የተሻለ ምርት ማግኘት የቻሉ ሲሆን ምርቱ ጥራቱን ጠብቆ እንዲሰበሰብ እየሰሩም ይገኛሉ። አንደኛ ውሃ በአግባቡ ማግኘት አለበት በጥሩ ሁኔታ እንዲፈካ በጥሩ ሁኔታ ምርትም እንዲሰጥ ጥራትም እንዲኖረው ውሃ በአግባቡ ቢያንስ እስከ አምስት ዙር በቀላሉ እንደዛ ያል እናጠጣዋለን። በጥራት ይለቀማልና የተሻለ ነው። እኛጋ ዘንድሮ አሁን ያለው ሁኔታ ማለት ነው። በምርትም በፕሮዳክሽንም፣ በሄክታር ከበደጅም ስፋት ዘንድሮ የተሻለ ነው። እኛጋ ያለው አምና እንዳጠቃላይ 700 ሄክታር ነው ያለማ ነው። አሁን ደግሞ ወደ 950 ከፍ ብሏል ዘንድሮ ማለት ነው። ከማሳ ጀምሮ አሰሪዎች አሉ። ጥራትን መጠበቅ የግድና የግድ ነው። አንደኛ ለፋብሪካም ጤንነት ለመዳመጥም እጅነሪ ላይ ትልቅ ፈተና ነው የሚገጥመን። ያም ደግሞ ከዚህ ከማሳ ጀምሮ ከለቀማ ጀምሮ አሰሪዎች አሉ። በተዋረድ ያንን የለቀማ ስርዓቱን ጥራትን በጠበቀ እያንዳንዷን ሰው ሲረከቡ ሚዛን ላይ ሲወጣ የጥራት ሁኔታው እየተፈተሸ ወደ ጂነሪ እንደሚገባ ያ ለፋብሪካችንም ጤንነት ስንል ችግሮች ስለሚፈጥር ከማሳ ጀምሮ ነው ምታዩቸው። ምናልባት እዛ ጋር ሸራ ተነጥፎ የሚታዩት ሸራ ይነጠፋል፣ ቆሻሻ ያለ ሰው የማጣራቱን ስራ ይሰራል። በሀገር አቀፍ ደረጃ በተያዘው የምርት ዘመን ለጥጥ ምርት አመች በሆኑ አካባቢዎች 110 ሺህ ሄክታር መሬትን ማልማት ተችሏል። በዘንድሮ ምርት ዘመን ስፔሲፊካሊ ወደ 110 ሺህ ሄክታር መሬት ተመርቷል። ከዚህ ውስጥ ወደ በጥሬ ጥጥ እና በተዳመጠ ጥጥ ነው የምንለው። በጥሬ ጥጥ ከሆነ ወደ ኦልሞስት 1.9 ሚሊዮን ኩንታል ጥሬ ጥጥ ሲሆን ይህኛው በኢንዱስትሪ ቋንቋ ወደ 69000 ቶን የተዳመጠ ጥጥ ነው። ከእቅድ አንጻር ስናየው ኦልሞስት በዘንድሮ ዓመት በጥጥ ለመሸፈን ካቀድነው ወደ 122000 ሄክታር አካባቢ ነው። ስለዚህ ከ75% በላይ እቅዳችንን አሳክተናል የሚል ነው። ከቅርብ ዓመታት ወዲህ የጥጥ ልማት ከፍተኛ ትኩረት ተሰጥቶት እየተሰራ ይገኛል። በዚህም ከጊዜ ወደ ጊዜ በዘርፉ የሚገኘው ምርት ከፍ እያለ መጥቷል። ይህንን ተወዳዳሪ ሊያደርግ የሚያስችል የጥጥ ምርት በሀገር ውስጥ በበቂ መጠን በበቂ ጥራት እንደዚሁም በአይነት ማምረት ይፈልጋልና እሱን ከማረጋጋት አንጻር ከምርት አንጻር ከባለፉት ሶስት ዓመታት ወዲህ በጣም በከፍተኛ ጭማሪ ነው ያለው። ለማሳየት ያህል ኦልሞስት ከ80 ሺህ ከነበረበት የዛሬ 3 አመት አምና፣ 107 ሺህ፣ ዘንድሮ ወደ 110 ሺህ ሄክታር። ስለዚህ ባለፉት 3 እና 4 አመታት በከፍተኛ ደረጃ የመሬት ጭማሪ አለ፣ የምርት ጭማሪ አለ።